ሰላሙ አሌይኩም ወራህመቱላሂ በረካቱ። ውድ እና የተከበራችሁ የኢትዮና ቤተሰቦቻችን እንዴት አላችሁ? ደህና ናችሁ? እኛ ደህና ነን አልሐምዱሊላህ። እናንተስ እንዴት አላችሁ? ደህና ናችሁ? ሁሉ ሰላም በያላችሁበት፣ በአለም ዳርቻ ሰላም ናችሁ? ብዝት ትርፍ ይበልልን። የመድኃኒት ቀመሞች ስራችሁን አላህ ያቅልላችሁ፣ ብራችሁን መረጀት በረካ አላህ ያድርግላችሁ እና እስኪ እንግዲህ የቡና ሰዓታችን ነው እና ማሜ፣ ያው እንግዲህ ምርጥ ምርጥ ቁም ነገሮች እናወራቸዋለን። ሰብስክራይብ ላይክ ሼር የምታደርጉልን ከልብ እናመሰግናለን። ሰሞኑን እንግዲህ ያው ሰብስክራይበሮች መጣም ጣብለዋል እና መሰግናለን ከልብ ማለት ነው። ብዙዎቹም ሸር እያደረጉልን ነው፣ ሻሩ ይደርሰናል አላህ ይስጠለን አላህ ያክብርልን። እስኪ ማሚ ሰላም ይበላችሁና እንግዲህ እኔና ማሚ የቡና ሰዓታችን ነው ያሁናራለ ሰላም አሌኩም እንዴት ናቸው? ሁሉ ሰላም ሁሉ መርቀም በያላችሁበት የአለም ዳርቻ የምትገኙ የሀገራችን ልጆች የኢትዮጵያ ልጆች ሁላችሁ። ሰላምታችን ድረስልን ማለት ነው። እና እንግዲህ ዛሬ ደግሞ የቡና ሰዓታችን ነው እንደምታዩት። እኛ እንግዲህ ሁሌ እናንተ በታ ለማድረግ እንመጣለን ማለት ነው። እናንተን በቃ ኢትዮጵያዊ ስሜት እንዲሰማችሁ የሰው ሀገር ስናችሁ ያው በቡና ሰዓት እናስታውሳችኋለን ማለት ነው እና የፈለገ ከሻዩ ከፌርሙሱ ሻዩን እየቀዳ ከቡና፣ የሚመቸው ሻይ የሚመቸው እያደረግን እናንተ ጋር እንጨዋወታለን ማለት ነው። እና ሁላችሁም ብዝዝት ይበልኝ፣ ሰላማችሁ። ሰሞኑን አስራ አምስት ሺህ ገብተናል። ሰብስክራይብ ገና አላደግም፣ ገና ነው። እንደኛ ስራው ላይ ገና አላደግም። ሰብስክራይብ የለም ይለም እንደሆነ አናቅም። ሼር አድርጉት እስኪ፣ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉት። እና እንግዲህ በዚህ ባለው ነገር እናወራለን ማለት ነው። እንግዲህ ፋጥሚን ሰሞኑን የገጠማትን ያው ከወንድሟ ጋር ብዙም ሰላም አልነበሩም እና ያው እንግዲህ እዛ ሀገር መታችሁ ቤተሰብ እዛ ገር ሄዳችሁ ማለት ነው። እንደዚህ ቤተሰብ በቃ አንዳንዶቻችሁ ቤተሰቦቻችሁ ታጣላችሁ። ምንም ሰው ሆኖ ሰው ሰውና ቅል ተሰባሪ ነው አይደለ? እና እዛ እናንተ ገር ስራ ይሆናችሁ በማታውቁት በድንገትም ሆነ ታምም ሆነ ድንገት ሳደርጉ ቤተሰብ እና ልታጡ ይችላላችሁ። በዚ አጋጣሚ የመሬት ውርስ እናንተ ገር ላይ አካትቷችሁ ይችላሉ። እና እና ወንድሟ አጋጣሚ መንገድ ሰራተኛ ነበረ ያው እንግዲህ በዛ ሰሞን ጥቅም መተረክ ነበረ እና እንግዲህ፣ ለዛ ነው አብዛኛው ይቀላል ነው። እንግዲህ ሰብስክራይብ ፍራንክ ምናምን እንሰራለን። እናንተ ሰብስክራይብ እያደረጋችሁ ቀጥሉበት። 15000 ገና ነን፣ እርግጠኛ 100000 እንደምንገባ ከዛ ላይ ማንድ ሚሊዮን እንገባለን። እንዳታስቡ፣ እናንተ ብቻ ገዛ ያስፈልገናል። ይሄን ቪዲዮ ሼር አድርጉት እና ፋጥሜም እናወራለን። እሺ። እና አዎ እውነት ነው፣ ትክክል ነው። እናንተ ማለት ነው እዛ ሀገር ሁናችሁ የሚወዳችሁ የሚያከብሯችሁ የሚናፍቋችሁ ያው በተደጋጋሚ ቪዲዮ ሰርተናል። እዛ ሁናችሁ እነሱ ስትገድፏቸው እዛ ሁናችሁ ርቃችሁ ስትኖሩ በቃ ብዙዎቹ እናንተ እናፈቃችሁን ምናምን ሀገራችሁ ኑ ቶሎ፣ ሀገራችሁ ኑ ቶሎ ምናምን የሆነ ነገር ይሏችኋል። ሀገር ላይ ስትመጡ ግን ወላሂ ጥላት ነው የሚያደርጓችሁ። ባለፈው እንትን ሀገር ያለው በተደጋጋሚ ኔ እንግዲህ ሌላውን ትታችሁት እንግዲህ ከአንድ ቅንጣት ከእናቴ ልጅ ጋር እንኳ ራሱ ተጣልቻለሁ፣ ከመጣው ማለት ነው። ግን ያው መቸም መጣላትም እንዳለ መታረቅም አለእና ምንም ተራርቃችሁ የማትራረቁትን ሰው ምንም ብትጣሉ ዙራችሁ ትታረቃላችሁ። እና እንግዲህ አንድ እናት ያለችኝ የእናቴ ልጅ ይሄ ደግሞ ያው የአባታችን ልጅ ነው ቢሆንም እናታችን ጡቷ ናት ያሳደገችው እና ከእህቴ ጋር ራሱ ተጣልቻለሁ። ለምን ብትሉ በሱ በጥቅም በጥቅም አጥቅም ከእህት ጋር ራሱ ከወንድም ጋር ራሱ ይጣላል። እና ከእህቴ ጋር እንግዲህ ያው በፊት ቪዲዮ ሰርችበታለሁ፣ ያልሰማችሁም ካላችሁ ወደኋላ መለስላችሁ። ተውት ያንን እንግዲህ ያው ያለፈን ሰዓት መቀስቀስ ነው። ተውት ያንን ማለት ነው ከወንድሜ ጋር ደግሞ ያው የተጣለንበት ምክንያቱ ምናልባት ቪዲዮ የሚሰማው ላይም ይችላል። እሱ ችግር የለውም፣ ያንን ተራርመንበታል። የተራረመንበት ነው ያው መጨረሻውን፣ እንጃይ ምንድነው። አባታችን አላህ ረሀመውና በቁመናው ሰቶታል ማለት ነው፣ መሬት በቁመናው ሰቶት ነው የሞተው። ቆንጆ መሬት ማለት ነው። ማለትም እኔ ታመም ያለሁኝና ብሞት እንኳን እህቶቹ ጋር እንዳይጋጭ ብሎ ነው ያንን መሬት የሰጠው። እሱ ደግሞ መንግስት ሰራተኛ አሁን በሚባለው ማለት ነው። መንግስት ሰራተኛ የደመወዝ ፐርሰንት አለው፣ መሬት አያገኝም ይባላል። እኛ ግን ምን አደረግን? ያንን የአባታችን መሬት ለወንድማችን የሰጠውን አባታችን ራሳችን ደብተር ላይ ያደረግን እና እኔና እህቴ ተጠቀምበታል ነው ማለት ነው ስንል አይ ሌላም ይገባኛል አለ። ሌላም መሬት አባታችን ለእኛና ለእሱ ያካፈለን ከእኛ ላይ ለእኔም ስጡኝ አለ። ስጡኝ። በቃ ዘመድ አዝመድ አይቀርም ይናገራል። እኛ ደግሞ እንዴት እንሰጥሃለን? አባታችን በቁመናው ሰጥቷል። የሰጠህ ደግሞ ተመጣጣኝ መሬት ነው። ለምን ትርፍ እንሰጣለን? ብለን በዛው ተጣላ ማለት ነው። እንግዲህ ሰውት የእናት የአባታችን ልጅ ነው። እናታችን ጥሩ አጥታና ያሳደገችው ምንም፣ አባቴ ብቻ ይወደው ግን፣ መቼም ምንም ቢሆን ምንም፣ እኔ አንዳንድ ጊዜ ከመሀመድ አባት ጋር ተመልሼ የወለድኩበት ምክንያት አለኝ፣ የራሴ ምክንያት አለኝ። ያም ብትሉ አንድ ወልዶት አንድ ወዶት ይባላል፣ ትክክል ነው። እና አሁን ላይ አካለ መጠን ሲለይ ትዳር ሲዝ ቤት ሲዝ ከአንድ ሁለት ሶስት ልጆች ሲወልድ ያችን እንደዛ ጦት አጥብታ ያሳደገችውን እናቴ ወላሂ ነው የምላችሁ? እናቴ ማለት ነ እንኳን ነፍስ ታወቅኩኝ ወላሂ ስንት አጋን ያሳደገችው ስንት ማለት ነው። አባቴ እንኳን እሱን በሚገርፍበት ሰዓት እናቴ ትደብቀዋለች። ግን አልወለደችውም፣ ከኛ ከልጆቿ የምትለይበት ምንም ፍንክች ያለ ነገር የላትም ግን ስብሃናላህ ወላሂ? የሚገርማቸው ነገር አሁን ላይ ግን ማንን አጥፊ ያደርጋል? እናቴ ነው ለምን ስላሉ ልጅቱ እናቴ እሷ እንደዚህ ናት። አስርባኝ አሳድጋኝ፣ አስጠምጣኝ አሳድጋኝ፣ መሬት ከልክላኝ አሳድጋኝ፣ እንደዚህ ሀርጋ የበድላኝ አሳድጋኝ እያለ ለልጆቹ ያስተላልፋል ማለት ነው። ልጆቹ አለች ገና ስድስት ዓመት ልጅ ና ትመጣናት፣ እመይኮ የኔን አባት አልወለደችም ትለኛለች። ገና ስድስት ዓመት አለች። እንግዲህ ሰቡት፣ አባትና እናት ነው ለልጅ ፍቅር የሚያስተላልፈው። አሁን እሱ እንደዛ እናቱን አያውቃትም። በዓመት ከአምስት ወሩ ነው ሌላ ልታገባ ስትል፣ አይ ልጅሽን ታልጣሽ ሲላት፣ አንዳንድ ወንዶች ደግሞ ከሌላ ልጅ ወለደች አይወዱም። እና በተለይ ወንድ ልጅ ጥላት ነው ነው የሚሉት። ወንድ ልጅ በተለይ ካለ አንዳንዶቹ አይ ነገጧት ሲደርስ ይደብድበኝ እንዴ፣ ነገጧት እንደዚህ ስገለምጥሽ ስደበኝ እንዴ ነው እንጂ የሚባለው። ወንድ ልጅ ካለ ብዙም እንደዚህ ትዳር ያሲዝም ይባላል። እና እሷም አላህ ራህማትና እናት መሆናቱ ሀገር ሄዳለች ምታለች። እሷም እንደዚህ ስት አገባ በዓመት ከአምስት ወሩ የልጅ ጣይ ሲላት አመጣችን፣ ላባቴ ሰጠችው ማለት ነው። ስትሰጠው እናቴ በደስታ ላይ ተቀበለችው ተቀበለችው እና አሳደገችው። እንደ ነገረችኝ እናቴ ያው እዛ ሰዓት ህፃን እኔ የስምንት ዓመት ያክል ይበልጠኛል። ታላቅ እህቴን ደግሞ አምስት ዓመት ይበልጣታል። አሳድገው ወላሂ ነው ምላችሁ እናቴ እንደወለደች ነው። ጭራሽ እናት ሌላ እንዳለው አላውቅም። ማንም አያውቅም፣ የሰፈሩም ሰው የሀገሩም ሰው ዝም ብሎ አያውቅም። ሌላ ሰው እንደወለደው ማለት ነው። ሌላ እናት እንዳለ አያውቅም። ለምን የእናቴን አስተዳደግ ስለሚያውቅ ልብስም ቢሆን ከኛ አትለየውም። ምንም ቢሆን ከኛ አትለየውም። በቃ የምንበላው አንድጋ ነው፣ የምንጠጣው አንድጋ ነው። በቃ ሁሉ ነገር ማለት ነው። አንዳንድ ጊዜ እኳ ተጣልተው የሆነ ነገር ሲነጋገሩ አባቴ ሽምቅቅ ነው የሚሎች አልወለደችም እያለ ማለት ነው። እና እሷ ግን እንደኛው እንደልጅቷ ነው የምትገለምጠው የምትቆጣው እንጂ ለየት ያለ ነገር አይደለም። ግን ሱብሓን አላህ አሁን ላይ ራሱ ቤትም ሲሰራ ምን ሲል ትዳር ሲይዝ እሷን ለሚስቱና ለልጆቹ የሚያወራው ጥላቻ ነው የሚመክራቸው ጥላቻ ነው። ሚስቱ ሀያ አመቷ ነው የምነግራችሁ ነገር ማለት ነው ሀያ አመቷ ሀያ አንድ እንግዲህ የመሐመድ ጓደኛ ልጅ አለቻቸው ሀያ አንድ ዓመታቸው ሀያ ሁለት ዓመታቸው ነው ከተጋቡ በዘጠና አምስት ዓመት ኖረ ያገባ ነው። እናሱ ባል ሰርክ ነው ያገባ ነው ወላይ ነው ምላችሁ የቤቷ ማትህድም እናትዬ የቤቷ ማትመጣም የምነግራችሁ ነገር ማለት ነው ሀያ ሁለት ዓመት እንግዲህ በ95 ዓመተ ምህረት ነው የተጋበረው 22 የሚ ሀያ 3 ዓመት የሆነዋል። እስከዚህ ድረስ ቤቷን አትሄድም፣ ቤቷን አትመጣም። የሆነ ዝግጅትም ሲመጣ ወይኔን ነው እንጂ ነይ ቶሎ የሚሉኝ እኔና መሐመድ ነው እንጂ እናቴ ነይ ቶሎ አይሏት። በዚህ በጎረቤት ምናምን መሰለኝ መመሰላች ከፋኝ በጣም አለችኝ። አሁን አንዷ ጓደኛዬ ከፋኝ። ለምን እንደው ጣይምጦ አትሄድም ቤታቸው፣ ነይ ቶሎ ቢሏት ምን ችግር አለው? ይቺ ሰው ወልድ አሳድጋው የለም ስንት አድርጋው የለም ለምንድነው ነይ ቶሎ ብሎ ቡና ሲያጠጣት ይሎኛል ማለት ነው? እና ለምን የእሱ ጥላቻ እስከ ሚስቱና እስከ ልጆቹ ደረሰ? ሚስቱ እንግዲህ አላህ ለሚወደድ ወላሂ፣ ይሄን ያክልም እንደዚህ እንትን አይነት የእሱ የእሱ ግፊት የእሱ ጥላቻ እስከ ሚስቱና እስከ ልጆቹ ደረሰ። የሚገርማቸው ነገር እና አሁን ላይ እናቴ የሰው እጅ መፈለጊያዋ ነው። አልሐምዱላ መሬቷን ቢኖርም ጉልበቷ እየደከመ ነው። እናቴ ትደረሽ እናቴ የምትፈልጊያለሽ እናቴ እኮ አሳድገሽኛል መርቂ የሚልበት ምንም እንትን የለውም፣ አይላትም። ከዛ እና እናቴ ይከፋታል አንዳንድ ጊዜ ወንድ ልጅ የላትም በሁለት ዓመቱ ሞቶባት እና ሁልጊዜ ይከፋታል። ወደጅ አሳድጌ እንደዚህ ሆነብኝ እያለች ማለት ነው እና አብዛኛውን ጊዜ ሞት በመጣ ሰዓት ያንን ያንን ተውትና ሞት በመጣ ሰዓት ወላሂ የሚወዳቸው እህት የሚወዳቸው ወንድም ይጣላችኋል። ለምን በጥቅም ፍለጋ በጥቅም ማለት ነው እና እኔ አረብ ሀገር አትቆዩ ቶሎ የምላችሁ በምክንያት ነው። በእኔ የሚደርሰው በእናንተም ላይ እንዳይደርስ ነው። አሁን ምሳሌ በአባታችሁ ያለ ንብረት፣ በእናታችሁ ያለ ንብረት እናንተ ቶሎ በህይወት መታችሁ ካላስተካከላችሁት አታገኙትም። ያ ነገር ፍርድ ቤት የጋራ ነው የሚያደርግባችሁ እናንተ አረብ ሀገሪ ሰራችሁት ነውና ታገኛላችሁ የሚባል ነገር የለም። እኔ አሁን ራሱ አሁን ገና እንደው ኢንሻአላህ ደሞ ጣብን ያዝልኝ እንጂ አሁንም ራሱ ገና ነን። ከመጣሁ ሶስት አመቴ ነው። በአባቴ የነበረ የተወሰነ ብር ነበር፣ እና በዛ ራሱ ፍርድ ቤት ምን አደረገ? ለሶስታችንም አከፋፈለ። የኔን ገንዘብ ማለት ነው፣ ለኔ ያስቀምጥልኝ ያልኩትን ያው ለሶስታችን ወሰነ ማለት ነው። አሁን ግን አንዳንድ ጊዜ አይ ትላለች። ወንድሜም ፍርድ ቤት ስኖልኛል ወስኖልኛል ይላል ማለት ነው። እኔ በቃ ይሄን ብር ቀምተውኝ፣ የአረብ ሽንት ቤት አጥቢ፣ ይህን ብር ተቀሙኝ። በቃ እስከምን ጊዜውም ስለማንገናኝ እዛው ይቀመጥ ነው። ምንም በቃ እስካሁን ድረስ ማለት ነው እንዳብሮ የተወሰነ ነው። ግን ትዝብቱ አይ እነሱ ይህን ብለውኝ እኮ እንደዚህ፣ ይህን ብር ቢከፋፈሉ ፍርድ ቤት እንዳከፈላቸው ነገ ጠዋት አንገናኝም። እውነቴን ነው እንደዛ እግሬ ያበጠ ሽንት ቤት እየጠረኩ ስንት ሆኜ የሰርችን ደግሞ መልሰው በአባታችን ስም ያለውን እንከፋፈላለን ቢሉኝ ወላሂ በምንም አንገናኝም። በምንም ማለት ማለት ነው። አንድ ቀን ልጅ ቁንጥጫ ቁንጥጫ እንዴት እማማችን እንደውድ እማማችን እንኳን አንቆነጣጠጥቶ ደስታ ነው በቃ ቤታችን ግን እንደዛ ሆነን አደግን አሁን አባታችን ሲመጣ ሲሞትብን እስበሳችን መያዝ ሆነ እስበሳችን ለኔ ይሁን ለኔ ይሁን ለኔ ይሁን ለኔ ይሁን ነው በቃ እና ምናልባት አልባት እንደዚህ በአባታችሁ በእናታችሁ ደካማ ቤተሰብ ብታደርጉ እሱ እግረ ቀጭን ካለ እግረ ወፍራም ይሞታል ይባላል እና መጣ ብላችሁ በተለይ በተደጋጋሚ የሚያማቸው ከሆነ መጣ ብላችሁ ገንዘባችሁን የሆነ ቦታ ብታደርጉ ወይ በስማችሁ አስገብታችሁ ብትሄዱ ወይ የሆነ ቦታ ገዝታችሁ ወይ ቤት ገዝታችሁ ብትሄዱ ይሄ ትልቅ ነገር ነው። እና ይሄ ገንዘብ ያቆራርጣልም ያፋቅራልም ለማለት ነው። ያው እንግዲህ እንደዛ ነው። አብዛኛው በጣም ትፋቀራላችሁ፣ ትዋደዳላችሁ። በቃ ምንም ነገር የምለያችሁ ነገር የለም። ግን አንዳንዴ ገንዘብ ምንም የሚያመጣው ነገር የለም እና ስትዋደዱስ አብራችሁ ስትበሉ አብራችሁ ስተኙ ምናምን በቃ ሁሉ ነገራችሁ ሳትለያዩ አድጋችሁ ገንዘብ የማያለያይባችሁ ገንዘብ በቃ የሚያቋራርጣችሁ ነገር ይደርሳል እና ይህን ነገር ራሳችሁ መታችሁ አሳምራችሁ ነው መሆን ያለበት። ምክንያቱም አሁን እናንተ ነው በኋላ ሊያስተራችሁ ይችላሉ። በዚህ በገንዘብ ምክንያት እናንተ በቃ ይህን ነገር ሰርታለች። በቃ ታዲያ ሊያባታ የእኛ ነው ምናምን የሚባል ነገር የለም። ራሳችሁ ወስናችሁ የአባትሽ ሀቅ ነው። የአባትሽን ወደ ራስሽ የእናትሽን ሀቅ ወደ ራስሽ ማድረግ አለብሽ። ምክንያቱም እኔ ገንዘብ አለ ብለሽ የራስሽ የልጆችሽ ቅርስ ስለሆነ ያ ነገር ያም አሁን አባ የነሱ አባት ከአባታቸው ወረሰ ለልጅ ቅርስ አረገ እና እናቴም አሁን የእኛ ቅርስ ነው ያ ነገር የሚተውበት ነገር የለም እና እንደዛ ነው እያደረጋችሁ እንትን ባሉ እንዳያደርዝባቸው ቀጣይ ቪዲዮ እንሰራላችኋለን እና እንደዛ ነው ባለው ነገር ሼር እያደረጋችሁ እንዲያወድሱላቸው ያው መንግስት ሰራተኛ አያገኝም የሚባለው ጥያቄ ካቀረባችሁ ያው መንግስት ሰራተኛ የቤተሰብ አሁን አዲስ አዋጅ የወጣው የቤተሰብ ጓሮ ወይም ግቢ ይከፋፈላል ተብሏል። ያን ነገር አዲስ መረጃ አለ። ምክንያቱም በፐርሰንት ምናምን አይም የግቢ የጢስ መሬቱን ያን ይከፋፈላል፣ የሌላውን መሬት ሳይሆን የግቢ መኖሪያቸውን፣ ያንን ብቻ ተከፋይ ይሆናል ነው የተባለው። እና ትክክል ቤት ያንን ያንን ይካፈላል ቤቶች ምናምንሁን ቤት ላይ የለም ነበር። ይሄ ቤት ምናምናም በቃ መንግስት ሰራተኛ ተሆነ መንግስት ሰራተኛውን ለቁ መንግስት ሰራተኝነቱን ለቁ ነው መሬት መውረስ የሚችለው ነው የሚተባለው። አሁን ደግሞ ያው እየተሻሻለ መንግስት ሰራተኞችን ያው ታሳቢ ማድረግ ደሞዛቸውም ያው አነስተኛም ስለሆነ ያን ያንን በማድረግ ነው እንደዚህ አዋጅ ወጣው። እናም ወደፊት የሚታወጀው አዋጅ አይጠፋም አይጠፋምና እናንተም በጊዜ አሳምሮት ማለት ነው እንዳይረዝምባቸው ቀጣይ ቪዲዮ እንገናኛለን። ሰላም አሌይኩም ወራቱላይ ደግሞ ቀጣይ ቪዲዮ እንሻአላ ስለ ባልና ሚስት እንሰራላችኋለን። ባልና ሚስት ከዛ አሁን ብዙዎቹ በውስጥ እየገባችሁ በጡ እንደዚ ነበርኩ እኮ ይካፈለኝ የሆነው እንደት ነው ምናምን ነገር ስሉኝ አላችሁ። እንሻአላ ስለ ባልና ሚስት እንዲሁም ስትመጡ ምን ስትመጡ እዛ ኒካ ካሰራችሁ እንደት እንደሆነ ኒካም ሳታስሩ እንደት እንደሆነ ጮኛ ማየታችሁ በጮኛችሁም ቤት ምሰሩ ምናምን ካላችሁ ያንንም ዝርዝር አድርገን ያው እንግዲህ በህጉም ያው እኛ ከእናንተ የተወሰነ ስለምንረዳና ስለምንናውቅ ያንን ዝርዝር አድርገን እንሻ ቀጣይ ቪዲዮ እንሰራላቸዋለን። ሰብስክራይብ፣ ላይክ፣ ሼር ነው ከእናንተ የሚጠበቀ። ከልብ እናመሰግናለን። አለ ይጉረልን።